ችንም የተገኘነ የተሰባሰብነው የጌታችን የመድኃኒታችን ኢየሱስ ክርስቶስን ጽንሰቱን ለማሰብ ለማክበር እንደሆኑ መጠን ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መጸነሱ ወንጌላዊው ቅዱስ ማቴዎስ፣ ወንጌላዊው ቅዱስ ሉቃስ፣ ወንጌላዊው ቅዱስ ዮሐንስ ምን ብለው ተናገሩ የሚለውን በአጭሩ መመልከት ያስፈልጋል። ወንጌላዊ ቅዱስ ማቴዎስ ጽንሰቱን በተመለከተ ሲናገር ወለዚህ ኢየሱስ ክርስቶስ ከመዝህ ውእቱ ልደቱ የጌታችን ኢየሱስ ክርስቶስ ልደቱ እንዲህ ነበር ብሎ ይጀምራል። ምን ላይ ይባል? በማቴዎስ ወንጌል በምዕራፍ 1 ቁጥር 18 ላይ ልደቱ እንዲህ ነበር ይላል። መጀመሪያ በዘር በሩካቤ የሚወለደው የአበውን ልደት ከዘረዘረ በኋላ አስራ ስምንተኛው ቁጠላ ሲደርስ የኢየሱስ ክርስቶስ ልደቱ እንዲህ ነበረ ይላል። እንዴት ነበረ የሚለው ሲገልጸው ደግሞ እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኝ ይችላል። ክብር ምስጋና ለአምላካችን ይሁን። ከመንፈስ ቅዱስ ማለት እርሷ ድንግል ሆና ሳለች ማለትም ድንጋሌ ሥጋ ድንጋሌ ነፍስ ሳላት ዮሴፍም ደግሞ እርሷ ሴት እንደሆነ ሳያውቃት እርሷ ወንድ እንደሆነ ሳታውቀው በመንፈስ ቅዱስ በማይመረመር ግን ድንግል ማርያም ጸንሳ ተገኘች ይለናል። ይህንን ብቻም አይደለም። በጸነሰች ጊዜ የጸነሰችበት ሚስጥር አረጋዊ ዮሴፍ ጠባቂዋ ዮሴፍ ስላገባው እንደ ጸነሰች ብሎ ልኳ ምለት አተጠራጠረና በስሙን ሊተባስ ሲያስብ ከእግዚአብሔር የተላከው መልአክ መጥቶ ከእርሷ የተጸነሰው በመንፈስ ቅዱስ ግብር ነውና እርሷን ለመውሰድ አትፍራ አለው። መልአኩ አረጋጋው። ስሙን ነገቱ ህዝቡን ከኃጢአታቸው ሁሉ ያድናቸዋልና ስሙን ኢየሱስ ስለዋልህ። ይህም የሆነው በነቢዩ እናያለን። የተሳን ሳለች ወንድ ልጅች ወንዳለች ስሙንም አማኑኤል ብላ ትጠራዋለች ብሎ የተናገረው ቃል ይፈጸም ዘንድ ነው አለው። ከዛ ጊዜ ጀምሮ አረጋዊ ቅዱስ ዮሴፍ ድንግል ማርያምን መንከባቶ መጠበቅ ጀመረ ማለት ነው። መጀመሪያ ጠባቅ ባለ አሁን ይበልጥ ምስጢሩ ተገለጸለት። ድንግል ማርያምን የአለን ታሪት የሆነው ህዝብ ሁሉ ከኃጢአታቸው የሚያነጻውን እርሷን ኢየሱስ ክርስቶስ ወለደችልን ዘንድ ጋር ምስጋና ለአምላካችን ይሁን። ወንጌላዊ ቅዱስ ማቴዎስ በዚህ መልክ ጽንሰቱንም ልደቱንም የተናገረ ሲሆን ወንጌላዊው ቅዱስ ሉቃስ ደግሞ መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ እናታችን ወደ እመቤታችን ወደ ቅድስት ድንግል ማርያም በመምጣት ተፈሲ ተሲድ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ብሩካ ማነስ ደስ ተኛይቱ ማርያም ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ እግዚአብሔር ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ድንግል ማርያም የጌታችን ኢየሱስ ክርስቶስ እና ይህንን ተሰማች ጊዜ እንዴት ያለ ሰላምታ ነው አለች። መልአኩም ምን አላት? በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። ስሙንም ድንግል ማርያም ድንግል ማርያም አቋማ ውሳኔዋ ምንድን ነው? በድንጋሌ ስጋ በድንጋሌነት ጸንታ መኖር በድንግልና ጸንታ እግዚአብሔርን ማገልገል ስለነበረ ትጸንሻለሽ ሲላት መልአኩ ቅዱስ ገብርኤል፣ ምድር ያለ ዘር ፍሬ ማስገኘት አይቻላትም፣ ሴትም ያለ ወንድ ልጅ ማስገኘት አይቻላትም። እንዴት ይሆናል? አለችው ወንድ አላውቅም። ይህን ባለችው ሰዓት መልአኩ ምን አላት? መንፈስ ቅዱስ ባንቺ ላይ ይመጣል የልዑል ኃይል ይጸልልሻል። ስለዚህ ከአንቺ የሚወለደ ቅዱሱ እግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ ካረጀች ከሸመገለች በኋላ እነሆ መካን ትባል የነበረች ለእርሷ አሁን ስድስተኛ ወር ነው፣ ለእግዚአብሔር የሚሳል ነገር የለም አላት ይላል። ያቸው እግዚአብሔር የሚሳል ነገር የለም ማለት አንቺ በነገር እናጻሰሽው ድንግልና ምንተወጊው ማድረግ ለእግዚአብሔር ይቻላል ሚሳረው ነገር የለም አለችው፣ አላት ድንግል ማርያም እምነቷ የጸና ነውና የጠነከረ ነውና አንዳችም ጥርጣሬ ያለባት አይደለችምና ለእግዚአብሔር የሚሳረው ነገር የለም የሚለውን ቃል ተቀበለች። እንደ ቃሉ ይሁንልኝ ይደረግልኝ አለችው። ይሄንን የምሥራች መልአኩን ቅዱስ ገብርኤል ያሰማት መጋቢት ሃያ ዘጠኝ ቀን ይህ በሦስት ሰዓት ላይ ስለነበረ፣ ድንግል ማርያም በዚህው ሰዓት እንደ ዳሪ ይደረግ ብላ ባለችው ሰዓት ዓለምን የፈጠረው ባራማይ ቃል እግዚአብሔር ወደ እሷ ማኅፀን መጥቶ ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ በፍጹም ተዋሕዶ ሰው ሆኖ ተጸነሰ። አምላካችን ስሙ የተመሰገነ ይሁን። ወንጀላዊ ቅዱስ ሉቃስ በዚህ መልክ ነው የጌታችን ኢየሱ ክርስቶስን ነገሮች አንደኛ፣ ሁለተኛ ስንሰቱን ነገሮናል። እንደዚሁም ደግሞ በሁለተኛ ቅዱስ ዮሐንስ አንድ ቆጥርአንድ ላይ ምን ያቃል በቀምና የነበረ ነው ይለዋል። በቀምና የነበረው ቃል ማን ነው የሚለውን ደግሞ ሲገልጥ እሱ ያ ቃል እግዚአብሔር ነው ይለናል። ማን ነው? እግዚአብሔር ነው። እግዚአብሔር በእግዚአብሔር ዘንድ የነበረ ያ ቃል እግዚአብሔር ነው ብሎ እግዚአብሔርነትን ይገልጣል። ይህ ብቻም አይደለም፣ ደግሞ ምን ይላል? ሁሉ በእሱ ሆነ ከሆነውም አንዳች ስንኳን ያለሱ አልሆነም ይላል። ፈጣሪነቱ እግዚአብሔርነቱ ይናገራል። እርሱ ከፍጡራን መካከል አንዱ ሳይሆን ፍጥረትን ያስገኘ ሁሉ በእርሱ የሆነ መሆኑን በዚህ መልክ በዚህ በምዕራፍ አንድ ቁጥር አንድ ላይ ይገልጽልንና ቁጥር አስራ አራት ላይ ደግሞ መይለናን ወውእቱ ቃል ስጋ ተነ ይላል ያም ማለት በቅርምና ነበረ ያልኳቸው ሁሉም በእሱ የሆነ ያ ቀዳሚው ቃል ዓለም ሳይፈጠር የነበረው ዓለምን የፈጠረው እውነተኛ አምላክ እግዚአብሔር እርሱ ሆነ ሥጋ ሆነ ዋህደ ላይ ነነ በእኛ አደረ አለ። ተዋሕዶ ነገረን። ተዋሕዶ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆን ማለት ነው። ስለዚህ እርሱ ቃል የማይታይ የማይዳሰስ በቦታ የማይወሰን የማይኖር ያው የሆ ደካማ የሆነ የኛ ስጋ የሚሞተን የኛ ስጋ ለበሰ ተዋሃደ ስለዚህ ያ ቃል ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ ይሄንን ይሰራተው አይደል ስንመለከት በዚህ ውስጥ የምናገኛቸው እነዚህ ሁለትም ምስራታሉ አንደኛው ጽንሰቱ ነው ሌላው ደግሞ ልበቱ ነው አያችሁ የክርስቶስን ሚስጥር ተዋህዶ ካነሳን ምንን እናነሳለን? ተጸነሰ የማይባልን ተወለደ የማይባልን እናነሳለን። እዚህ ላይ እግረ መንገዳችንን ልናውቀው የሚገባ አንድ ታላቅ ሚስጥር አለ። እኛ ኦርቶዶክሳውያን የጌታችን ኢየሱስ ክርስቶስን ሁለት ልደታትን እናምናለን። ስንት ልደታትን? ሁለት ልደታትን እናምናለን? አንደኛው ልደት ቅድመ ዓለም ታዋቂ ያለ እናት የተወለደ መወለድ በሰማይ ልደቱ እናድነቹ። በዚህ ልደቱ ጽንሰት አይነገርለትም ተጸነሰ ተብሎ አይነገርለትም። ልደት ግን ይነገርለታል። በዚህ ልደቱ ላይ ጊዜ ቀን አይነገርለትም። ተወለደ ስንል ልክ በስጋ ሥርዓት እንዳለው በግዘት እንዳለው አይነት ልደት አይነገርለትም። ረቂቅ ልደት ነው። ረቂቅ የሆነ ልደት ስለሆነ ከሰው አእምሮ ተለያየ የሆነ ልደት ስለሆነ ለዛ ልደቱ በግዘት ያለ ልደት የስጋ ልደት ሰው በዘር በሩካቤ የሚወለደው ሆነነ አይነገርነትም ረቂቅ ልደት ነው። አንዳንድ ሰዎች ይሄንን ልደት ውን ብስጋ እንደሆነው ልደት አድርገው ለመመርመር ስለሚሞክሩ ብዙ ስህተቶች ሲወቁ እንመለከታለን። ይህ ልደት ረቂቅ ስለሆነ ረቂቅ ከረቂቃን ሁሉ የሆነ የበለጠ ረቂቅ ልደት ተብሎ ይታወቃል። ሁለተኛው ልደት ግን ዓለም ከተፈጠረ በኋላ ዛሬ በምጣት ሁላችንም ማስተዋል የሚገባ ምንም እንኳን በግዘፍ የሆነ በሚታይ ሥጋ አምላክ የተወለደበት መወለድ ቢሆንም ረቂቅ የሆነ ልደት ነው። እንኳን አይደለም ያሃ ቀድማልም የነበረው ልደት ይቅርና በሱ ጋር የሆነው ይሄኛው ልደት ረቂቅ ልደት ይባላል። እስቲ ሁላችሁም አስተውሉ። አንድ ሴት ያለ ወንድ ልጅ ማስገኘት ትችላለች እንዴ? አትችልም። ድንግል ማርያም ግን እንበለ ዘርአ ብእሲ አምላክን በድንግልና ጸንሳ በድንግልና ወለደች። ስለዚህ የሚስጥር ረቂቅ ነው፣ ድንቅ ነው። ስለዚህ እንኳን አይደለም ቀዳማዊ ልደቱን ይቀርና ድህራዊ ልደቱንም ሰው መልምሮ ግን ሊደርስበት አይችልም። ረቂቅ ነው ልደቱ። ይሄኛው ልደት በዚህ መልክ ረቂቅነቱን ከተረዳም ካመንን ቀዳማዊ ልደቱማ ከዚህ በላይ ምን ያክል ረቂቅ ይሆን? ስለዚህም ይሄኛው ድህራዊ ልደቱ ቀዳማዊ ልደቱን ይገልጣል። ይህም ዓለም ማለት ነው ድራ ዓለማለም ከተፈጠረ በኋላ ከድንግል ማርያም ያለ አባት መወለዱ ቅድመ ዓለም ያለ እናት መወለዱ ይገልጣል ብለው ሊቃውንተ ቤተ ክርስቲያን አራቀው አመስጥረው ባስተማሩበት መጽሐፍቶቻቸው ላይ ገልጸው እናገኛለን። የእግዚአብሔር ቤተሰቦች የጌታችንን መድኃኒታችንን የኢየሱስ ክርስቶስ ጽንሰቱ ማለት ልደቱ ማለት ቀላል በዓል አይደለም። እኛ የዳንበት እኛ ሕይወት ያገኘንበት ዜነታችንን እግዚአብሔር ሊፈጽም እኛ የማዳን ስራውን የጀመረበት ነው። ስለ ክርስቶስ የማዳን ስራ ስናነሳ በመስቀል ላይ ተሰቅሎ ደሙን አፈሰሰ የምትለው ያችን ሰዓት ብቻ አይደለች። የድለታችን ጊዜ ድነትን ታነሳል። ከየት ይጀምራል? ከዚህ ከጽንሰቱ ይጀምራል። ስጋ ይሄ ነው። ተጸነሰ፣ ተወለደ፣ በየጥቅፍ አደገ፣ በሰላሳ ዘመኑ ተጠመቀ። ከዚህ በኋላ እኛ ለማዳን በመስቀል ላይ ተሰጠነ ደሙን አፈሰሰ የሚለውን ያጠቃልላል። ስለዚህ ህ አምላክ እኛን የወደደበት እኛን የፈለገበት ታላቅ የሆነ ፍቅሩን የተገለጸበት አልሉ። ስለዚህም ቀብ ሴቶን በማክሰኞ ውዳሴ ማርያም ወመንፈስ ቅዱስ በራሱ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጣና አዳነን አለ። ማን ያዳነን? እግዚአብሔር እያቱ በመጀመሪያ የነበረው ቃል እግዚአብሔር፣ እኛ የፈጠረን እግዚአብሔር። እርሱ ላይ የመጣው በማን ፈቃድ? በራሱ ፈቃድ መጣ። በአባቱ ፈቃድ መጣ። በመንፈስ ቅዱስ ፈቃድ መጣ። ሰው ሆኖ ተገለጸና እኛን ሁላችንን ምን አደረገን? አዳነንን ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የማዳን ስራ ከጽንሰቱ ጀምሮ ለእኛ ተገለጠልን። እኛ ኦርቶዶክሳውያን ይሄን ስለምናውቅ፣ የእግዚአብሔርን ፍቅር ስለምንረዳ አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ በቅድምና የነበረው ዓለምን የፈጠረው ሁሉን ማድረግ የሚቻለው ጌታ ወደዚህ ዓለም መጥቶ ሰውኑ በሥጋ የተገለጠበትን ጊዜ እናከብራለን። ስለዚህ ዛሬ ጽንሰቱን እናከብራለን፣ እንደዚሁ ደግሞ ልደቱን እናከብራለን፣ በኋላም ደግሞ ትንሳኤ እናገብራለን። ለዚህ ያደረሰን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። በጽንሰቱ በልደቱ እግዚአብሔር እዲባልቀን ቅዱስ ተባሪ ሆንን ያክል ካስተማርኩ እንዲበቃኛል። እግዚአብሔር ሁላችንም ሰላሙን፣ ጤንነቱን፣ አንድነቱን እንዲሰጠን በዓላችንን የሰላም የፍቅር በዓል እንዲያደርግልን የእሱ አምላካችን ቅዱስ ፈቃድ ይሆንልን። ስብሐት ለእግዚአብሔር ያስተማረን እግዚአብሔር የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለመምህራችን ለመምህር ቴዎድሮስ ቃሌዎቱን ያሰማልን።